የራስህን አፍንጫ ሳትጠርግ ወደ ሌላው አፍንጫ አታመልክት! እንዴት ሰንብተሃል ወዳጄ? ሰላም ሰነበትክልኝ? ግሩም ነው። የሰሞኑ አጀንዳ ወጀብ እንዴት አድርጎ ከረመ? በብርቱካን ማሳ ውስጥ ከወዲያ ወዲህ እያላጋ አንድም ጠብ ላያደርግልህ፣ እያስፈገገህም እያስገረመህም ሰው የሚፈልገውን ነገር ለማድረግ እስከ ምን ያህል ርቀትና ርቀት ድረስ እንደሚሄድ እያስደነቀህም ትይስት ጨብጠውን አሳጥቶ እንዳከረመህ ገምታለሁ። እንግዲህ አዎ እንደምታውቀው የኔ ነገር ከግምት የዘለል አይደለም። አንዳንድ ነገር ዝም ብለህ ሰምተህ ለማለፍም፣ ችላ ለማለትም ያስቸግራል። ሰው አይደለህ። ለጊዜውም ቢሆን በሚያስገርመው መገረም፣ በሚያስደንቀው መደነቅ አይቀርልህም። ለምን ማለት መጠየቅም ትሻለህ። አንዳንዴ ለምን እንዳትል በዙሪያ ገባ ጩኸት ትደነኩራለህ። የራሳቸው እንዳይነካባቸው ተገልጦ እንዳይታይባቸው ሲሉ አንተ በጨዋነት ለምትጠይቀው ጥያቄ፣ ለምታነሳው ሐሳብ የነገሌ ምንትስ ከነገሌ ምናምን እያሉ ስም እየለጠፉ ያሸማቅቆሃል። በዚህ ምክንያትም እንዴትም ለምንም እንዳትል አፍህን ይዘህ በራስ ጉዳይ ባዳነት እንዲሰማ ያደርጉሃል። ለማንኛውም ሳምንቱ አስገርሞኝ ነበር ልልህ ነው። እናም ይህንን መገረሜን እያሰላሰልኩና በአጀንዳ ናዳ የምንደበደብበት ቀን ማብቂያው የት ላይ ይሆን እንዳልኩ ነበር እሁድ ዞሮ የገጠመው እናም የዚህን ጥያቄና ግርታዬን መልስ ባላሰብኩትና ባልገመትኩት መንገድ ያቀበሉኝ ያችሁ መከረኛ ማማ ድባቤ ናቸውና ወደዚያ ብንሄድ ይሻል ይመስለኛል አይመስልህም ያው እንደምታውቀው እሁድ የረመዳን ፍቺ ቀን ስለነበር ሰንበት ላይ ተደርቦ ያስቆጨኝ መሆኑንም አልደብቅህም ምነው ካልከኝ አንድ ቀን ወደፊት ወይ ወደ ኋላ ፈቅ ቢል ብዬ ተመኘዋ ረፍት ማን ይጠላል ወዳጅ ለማንኛውም የኢድ አደባባይ ክብረ በዓል መጠናቀቂያ ሰዓትን ጠብቄ ለራሴም ደስታ ማማድባቤንም ለማስደሰት ስድ አባባይ መርጋ ደውዬ እንኳን አደረሰው አልኳቸው። አቤት አባባይ መርን ደስታ ብትሰማ እንዴት አልፎ እንደሚጋባ ልነግርህም፣ ድምፃቸውን እየሰማው መልካቸውን ነበር የሳልኩት። መርቀዊ መርቀ መርቀዊ እንዲበቃቸው መሰለህ ለካ ስለ ሰው ልጅ ደስታ ለመስጠት የግድ ብዙ ውድ ነገር ማውጣት፣ ብዙ ገንዘብ መከስከስ አያስፈልግምና ሁሉን ነገር ከልብህና በልብህ ካደረግከው ለካ በትንሹ ነገር ትልቅ ደስታን መፍጠር ይቻላልና፣ በእውነት እሳቸውን አስደስት ብዬ ያደረግኩት ነገር ተመልሶ ለራሴ ታላቅ ደስታ ነበር የፈጠረልኝ። እና ከእሳቸው ጋር በስልክ አውርቼ ስጨርስ ከፍ ያለ የመነቃቃት መንፈስ ነበር በውስጤ የተሰማኝ። እናም ይህንኑ ስሜቴን እንዳያስኩ ከርቀት በሚጣራው የማማ ድባብ ቤት አዲስ መዓዛ እየታወድኩ የሳሎናቸውን በራን ቋቋሁ። ገባ ወሬ ቀለቡ ዝለቅ አሉኝ። የበሩን እጀታ ዞር አድርጌ በቀስታ ከፈት ሳርገው ሳሎኑን ሞልቶት የነበረው አዲስ የጣና አይነት መዓዛ እየተትጎለጎለ በላይ ላይ ተርመሰምሰብኝ። ላፍታ ቆም ብዬ መዓዛውን ከማኩ በኋላ በሩን ገፋ ሳደርገው ሳሎኑ ፋሲካ መስሏል። የጠማው፣ ተጎዝ ጉዞ ለዓመት ባል ቀን የሚወጣው ትልቁ ረከቦት ተደርድሮ፣ ፈንዲሻው በትልቅ ማቅረቢያ ላይ ተትረፍርፎ ስመለከት ግራ ገብቶኝ ዙሪያውን ስቃኝ በረከላቡ፣ ምን አፈዛስ? ዝለቅ እንጂ አሉኝ። እሺ እማማ ድባቤ ግን ስላቸው፣ ግን ምን አባ ጥያቄ አልቅብህ። እስቲ መጀመሪያ ቁጭ በልና ወገብህን አሳርፈው፣ ለዋሪያው ትደርሳለህ። አይ ገርሞኝም ግራ ገብቶኝም እኮ ነው። ምኑ ነው የሚገርምህ? ምኑ ነው ግራ አጋባ? ፋሲካስ መሰሉት? እኮ እኩለ ጾም ነው እንዳለል ሳምንት አልፏል። እና አይ ምን አግኝተው ነው ብዬ ነዋ። እንዴት ነው? ምን አግኝተሽ ቀኑን ረስተኸው ነው ወይ ችላ ብለኸው? የምኑን ቀን? የምኑን ቀን? የዛሬውን ቀን ነዋ። እሱማ እሑድ ነው። ተው እንጂ፣ እሑድ ነው። እና እሑድ አይደለም ሊሉ ነው? ተው አዎ። ቆይ አንቀላፋም ቢጠሩት አይሰማም አለች። ናፈኩ ነው በረፍት ቀን ላይ ስለዋለባ በሳይቶ የሙስሊም በዓሉን ነው እንደሚሉት። እና ታዲያ ሳስቀድሰው ስሳለመውዬ የመጣሁትን ሰንበትን ረስቼው ብለህ ስለዚህ ሁሉ የሙስሊም ጾምን መፈታት አስመልክቶ ነው። አስመልክቶም ባይሆን በሌላው ደስታ ቀን አብረህ አንተንም ደስታ ከፍ ብታረገው ትጠቀማለህ እንጂ ትጎዳለህ። እሱስ ልክ ነው። እንደሱ አላሰብኩትም እንጂ እንደማታስበው ማመት ይጠፋኛል እንደሱም አይበሉ ማማደባብ አስቤዋለሁ አረ ተው እንጂ ስላሰብከው ነው ቀኑን ረሳኸው ወይ እሁድ የምትለኝ አዎ አሁንም እኮ ቀኑ እሁድ ነው ማማደባቤ በአል ቢሉኝ ባልተሳሳትኩ ታው አልረታም ለማለት ሽምጥት ጣርገዘር አደረካት እና ታዲያ ዝም ብዬሽ እጅ ልስጥ ከመላላት ብትሰጥ ነው የሚሻልህ ያ ሰውየው ጣን እንዳይደርስብህ እኔ ግን የጠበቅኩት እንግዳ የጣን ሽታ ሲገጥምህ ምንድን ነው ትላለህ እንጂ ይሄ መች ጠርጥሬ እሱንም አልልነበር ግን እርስ ቤት በኩል ያሰብኩትን አስተው ወዳላሰብኩት ያምዘገዝቡኛል እንጂ ለመምዘግዘግ ዝግጁ ሆነ ከተገኘ ታዲያት ይቀርልሃል ግን በእውነት የዛሬው ጣን ሽታ ግን ልዩ ነው ማማደባ ቤት ከየት የመጣ ይመስላል እሱንማ አንዴ ታውቃለሁ አንዳንዴ እኮ ከሁኔታ ተነስቶም ዝም ብሎ መገመትም አለ የጣም መምጫውን ከበድሩ ሱቅ አበዳር ያሳጣህ አባት ያምላክ። አረ ማማ አድባቤ ረገሙኝ እኮ። ያሁን በጣም ከባድ ርግማን። እና ምን አባክ ላድርግህ? ገምስል ከበድር ሱቅ እንድትለይ ነው እንደምጠይቅህ። ታዲያ እኔ ምን አውቃለሁ? የእርሰው ነገር እኮ አንዱም ጫፉ አይጨበጥም። ማማ አድባቤ ቀባጣሪ ማ እንዴ? አረ እኔ አላልኩም ማማ አድባቤ። እና የምታዋሪው ጫፉ አይጨበጥም ማለት ሌላ ምንድን ነው? እንደሱ ለማለት አልነበረም። አስብ አረጋግጠህ አውጣ። ዝም ብለህ እንዳገኘህ ከምትተፋው እሱን። እሺ ግን ጣኑ ከበድሩ እሱ ካልመጣ ከየት መጥቶ ነው? ልዩ እኮ ነው ማማድ። ለነገሩ ጣና አይደለም ስሙ። እስቲ አምጪው እቃውን አንጓች። ተቀበላት እስቲ አንብበው፣ ምን ይላል? አ ታሽጎ የሚሸጥ ነው እንዴ? እስቲ ወሬውን ተውና አንብበው። ነውን ላ አንብብልህ። ኧረ አነባዋለሁ እኮ ምን ይላል? ሜዲን በድሩ ይላል። አይ ቆይ ቆይ፣ ቦኮር ኢንሳይንስ ሜድ ኢን ሳኡዲ ማን አምጥቶለሁት ነው? ማን ሌላ ያመጣልኛል? ትንሽ ብታስብ እኮ ታገኘው ነበር ያመጣልሁትን። እና አሁንም አልጠረጠርክ አብዬ ይመር ናቸው እንዴ? እንዴት አደርግ እህ እኮ ብዙ ሳትለፋ የመጀመሪያው መልስ ነበር ልጄ። አሁን እኮ ደው የላቸው ነበር ደስታቸውን አጠይቁኝ፣ መሐመድ ባቢ እንኳን አደረሰው ብያቸው። ይመር ዋቆ እንዲህ ናቸው፣ ለደስታ ትንሽ ነገር ነው የሚበቃቸው። ልበለጋስ ደግ አድርገሃል። ግን መጥተው እንደነበር አልነገሩኝም። እሳቸው፣ አልመጡማ። ልጃቸው አሚናት ናት ያመጣችልኝ እና አሚናት መጥታ ነበር ይበሉህ። ምና አልክ? አይ ምንም። ጣኑ ግን ማዕዛው በጣም የሚገርም ነው። ማማደባቢ ይሄ ለዘወትር የቡና ሱስ የሚጨስ ሳይሆን ከፍ ያለ ቀን ሲመጣብኝ የሚጨስ ብቻ ነው። ደግሞ ለምደ ሳምንትም ስትመጣ ማማ ድባቤ ያችን ነገር እንዳትል ነግሬሃለሁ አታገኛትም አንተ በእውነት እና ይሄ እኮ እንደ ልብ የሚገኝ አይደለም ልጄ ቆጥበህ የሚሆን ነው አለዚህ ያለልክ ልክ በየቀኑ ካደረግከው እኮ መጣሙ ቀርቶ ሊያስጠላ አፍንጫ ሊያስይዝ ይችላል ካልተገደድክ በስተቀር እሱማ ፈልገው ካላደረጉት ደግሞ ለጣን ምንም ያስገድድ ይመጣል ማማ ድባቤ ምንም አይመጣልህ ብለህ ልጄ አይታወቅም የሰውየውን ታሪክ አታውቀውም

ኧረ፣ ከልብሁን ልጄ፣ እርጎ ታዲያ ይጠጣል እንጂ ሌላ ምን ይሆናል? አይ እሺ፣ እሺ። ቅርታማ ማድባሪ እርጎ መውደድ ብሉ፣ ታዲያ ዝም ብሎ መውደድ እንዳይመስልህ። እርጎ ያየ እንደሆነ ከፍቅሩ ብዛት ያዝረበርበዋል። እስከዚህ ልነግርህም አይደል። ሌላው ቀርቶ እንደው ከፍቅሩ የተነሳ የአጋ ተችላሚ ያየ እንደሆነ ገና ሳትታለብ እኮ ነው፣ ፍጥጥ ይደልህና በአንኮላ ሙሉ ስትታለብ በወይራ በታጠነ ማሰሮ ተጠራቅሞ ሲረጋ እየታየው በጉምዠታ አይኑን ላሟጉ እያሸጉጦ ነው የሚቀረው። አረማማ ድባብ ያጋነኑት። ምኑን? ያጋነንኩት ምኑን? ሰማህና ገና ምን ነግሬህ። አረ ከዚህ በላይ እሽ፣ እስቲ ንገሩኝ። አንተልጅ እናላ አንድ ቀናጅሬው ማልዶ የወጣ እርጎ ባየበት ሁሉ ጎራ እያለ ሁሉን እያሸ ሲልፍ ይውልልህና ቤቱ ሲደርስ የሆነ ነገር ሸተዋል። ምን ሸተተው? መጥፎ ሽታ ከየት የመጣ? እስቲ ቆይ ታገስህ እበልና ልምጤ ልጄ አመት አላወራ። እሺ ይቅርታ። እናልህ ቤቱ ውስጥ እየተዟዟረ እዚህም እዚያም አየሩን በኃይል አርጎ እየሳበ የሽታው ምንነት ሊያረጋግጥ ቢሞክርም ምንም ሊገባው አልቻለም። እና የሽታው ውሉ ሲጠፋበት ቤተሰቡ ላይ ምን ጉድ ነው ቤቱ ይጠነባል፣ ዳይ ተነሱ አጽዱ እያለ ሚስትና ልጆቹ ላይ ያንባርቅባቸው ገባ። ግራ የገባቸው ቤተሰቦችም የአባወራውን ትዕዛዝ ሊፈጽሙ እየተደናበሩ ወለሉን ፈተጉ፣ ግድግዳውን አጠቡ፣ እንደምንም አልቀራቸው። ያንን ሁሉ አድርገውልህ ታዲያ እ አሁንስ ቢሉት አለ ይሸተኛል። ሂዱ ግቢውን አጽዱ አላቸው በቁጣ እንደ ታዘዙት ሳሩን አጨዱ፣ ዛፉን ቆረጡ፣ አበባውን አጠፉ። እንደ አሀ አባዋ ራዟን ለምን ያርጉ እሺ ያንን ሁሉ ካደረጉ በኋላ በድካም ዝለውልህ አሁንስ ቢሉት አለ ይሄን ነገር ካላጠፋችሁ ኑሮም መኝታም የለኝም አለና ቡራ ከረዩ አለልህ። ቤተሰብ ተጨነቀ። እንዲያውም ምን ጉድ መጣብን አሉና አንዱ ልጅ ፈራ ተባ እያለ አባባ እስቲ ከግቢ ወጥተህ ሞክረው፣ አለው አባት የግዱን ከግቢ ወጥቶ ቢያሸትም የአክፉ ሽታ አለ። በንዴት የለም ቤቱ ብቻ አይደለም ሰፈሩም አገሩም ይጠነባል አለላ። ለእሱ ብቻ ነው የሚሸጠው አልገባኝም። አማድባቤ እና ለሱ ብቻ በመሆኑማ፣ ቤተሰቡ ግራ ተጋባ። አባዋራው ቢታመም እንጂ በጤናው አይደለም ብለው ተጨነቁ። ለካ ደግሞ ሴቷ ልጅ ከሌሎች በተለየ አባቷን ሁኔታ ትኩር ብላ ትከታተል ነበረልህ። እና አንዲት ዝንብ አባቷ አፍንጫ ስር ስትንከላወሳ አይታታለች። እሺ። አባትየው በብስጭት ይዞ ሊያፈርጣት ቢሞክርም እያቃተው መልሳ መልሳ አፍንጫው ስር ትሄዳለች ዝንቧ። እንግዲያው ንብ ናት። እስቲ ቆይ አስጨርሰኝ ልጄ። ንብማ ቦታው አበባ ላይ እንጂ መሽማግሌ ጢም ስር ሆነና፣ እሺ ይቅርታ በኋላልህ ልጅት በዚያ በዚያ ብለው አባቷ ሸተተኝ ያለው ነገር ለነሱ ባይሸታቸው ያበጠው ይፈንዳ አትልልህና ልስልስ ባለ የልጅ ድምፅ እያባበለች አባባዬ እስቲ አትቆጣኝና፣ ንዴቱ ፊትህን አበላሸው። እስቲ ግባና ፊትህንም ጢምህንም በቀዝቃዛው ታጠበው ስትለው የልቡን ሳይጨርስ ስላናጠበችው እየተነጫነጨና እየተቆጣ ሊታጠብ ገባልሃ። እሺ ታጥቦ ሲመለስልህ፣ ታዲያ አየሩን ማግማግ አረገና፣ እንዴ! እንዴ! አንቺ ሰራቢ እኔን አስገብታችሁ ቤቱን ምን አደረጋችሁት? ምን ነበር የሚሸተው? እስቲ ተናገሪ፣ ነይ ሲል ልጁ ላይ አፈጠጠልሃ። ማንም አልመለሰለት ለካ የእርጎውን ጥብጣቢ ጢም ውስጥ እየተጠራቀመልህ በጊዜ ስለማያጸዳው እዚያው እየተጠራቀመ ጢም ውስጥ በስብሶልህ ኖሯል። እንዴ እንዴ እንዴ ያው ሁሉ ሲጮህ የነበረው መጨረሻው የእሱ ችግር ሆነ ነው የሚሉኝ። እናሳ ብዙ እዚህ አገር እኮ እንደዚህ ነው ልጄ። የራሱን ሳይፈትሽ ሌላው ላይ የጮህ ሀገር እያስያለ የሚያምዝ ችግርህን ወደ ራስህ አዙረህ ካላየኸው እንኳን ይቻ አንድ ፍሬጣን አገር እንደ ደመራ አድርጎ ቢለኩ ሰው የውስጥህን አያጠራልህም። ያልበላህ ቦታ ስታክ ያልጠፋህ ቦታ ስትፈልግ እንዲህ ነው ሰውየው። ሰው ላይ ያዙ ይልቀቁኛል እንጂ ወደ ሌላ የጠቆመባትን ጣቱን ወደ ራሱ አላካትም። ይገርማል። ግን ማማድባቤ፣ ቆይ አይቆጡኝና አሁን ይሄ ነገሩኝ ከእኛ ጋር በምን እያያዛል? ለምን እያያዛል? ነገርን ነገር ያነሰዋል እንጂ ምና አልወደድከውም፣ ችግር አለብህ። አይ አር እንደው ይሻልሃል፣ አሉኝና እንደ ተለመደው ያችን ፌዘኛ ሳቃቸውን አስከተሉልኝ። ወደ አጀሄ አየህልኝ፣ ማማድባቤን ድባቤን፣ በጣም ማዕዛ ተነስተው የትና የት እንደወሰዱኝ ደግሞ እውነታቸውን ነው። እዚህ ሀገር ሰዎችም ቡድኖችም የየራሳቸውን ደካማ ጎን ለመሸፈን ጣታቸውን ወደ ሌላው የጠቆሙ ሰው በርጋታ ተነጋግሮ እንዳይግባባ ሐሳቡን ሳይሳቀቅ ሳይፈራና ሳይቸር እንዳይናገርና የነሱን እሾህም ላስፈርቶ ተሸማቆ እንዲኖር ማድረግ ዋነኛ ስልታቸው አድርገው ይዘውታል እያሉ ነው። ገብቶሃል አደል? ባይገባህስ ምን ማድረግ ይቻላል? ያው እንደ ሰውየው አጥርተው ታጥበው እስኪጸዱ ድረስ መጠበቅ እንጂ በልቸር ሰንብትልኝ። የሳምንት ሰው ይበለን። ምትኬ ነኝ ከነመንበሩ ጠላፊ ሰፈር